በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እስከዚህ ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንቀጥለው የሐዲስ ኪዳን ተከታታይ ትምህርታችንን ነው። የሐዲስ ኪዳን ማርቆስ የማርቆስ ወንጌል ነው የምንመለከተው የማርቆስ ወንጌል ዛሬ የመጨረሻውን ምዕራፍና ማጠቃለያውን ምዕራፍ አስራ ስድስትን ነው የምናየው። ምዕራፍ እንግዲህ አስራ ስድስት ምዕራፎች ነው ያሉት የማርቆስ ወንጌል፣ ይሄ የማጠቃለያው ምዕራፍ ነው። ሁሉም መጻሕፍቶች የወንጌል ክፍሎች ሁሉም ሲጠናቀቁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ድንቅ የሆነ ብርሃነ ትንሣኤውን በመግለጽ በዚህ በዙሪያ በመጽሐፍ በትንሳኤው የተደረጉ ድንቅ ድንቅ ታምራትን በመግለጽ የሚጠናቀቅ የመጽሐፍ ቅዱስ ክፍል ነው። ስለዚህ ማርቆስ 16 ምዕራፍ አለው። ዛሬ የመጨረሻውን 16ኛውን ምዕራፍ እናያለን። ምን ይላል? ምን አለ በውስጡ? ስለኛ ምን ያስተምረናል፣ ይመክረናል? ከዚህ ምን እንረዳለን የሚለው እናያለን። ወሶበ ሀለፈት ሰንበት ማርያም መግደላዊት ማርያም እንተ ያዕቆብ ሰንበት ባለፈ ጊዜ ሰንበት፣ ባለፈ ጊዜ ማለት ቅዳሚት ሰንበት ነው። እዚያ ሰንበት ቅዳሚት ነው። ቅዳሚት ሰንበት አልፎ እሁድ በምትመጣበት ጊዜ ማለትም ጌታችን የተሰቀለው መድኃኔ ዓለም አርብ ነው። አርብ እንግዲህ ሶስት መዓልት ሶስት ሌሊት በመቃብር አደረ ነው ያስተምሯችን ማለት ነው። ብዙ ጊዜ ብዙ ሰዎች ይህን ስለማይረዱት ሶስት መዓልት ሶስት ሌሊት ይመጣል። ጌታችን አርብ ተሰቀለ። አርብ ማታ አስራ አንድ ሰዓት ተቀበረ። ቅዳሜ ውሎ እሁድ ተነሳ። እንዴት ውሎ ሶስት መዓልት ሶስት ሌሊት እንዴት ይሞላል? የሚል ሀሳቦች ይነሳሉ። እኛ የምንቆጥረው አርብን ሶስት ከሶስት ከፍለን እንቆጥራታለን። ያ ማለት ምን ማለት ነው? ጌታችን እስከሚሰቀል ድረስ ከጠዋት ጀምሮ እስከ ስድስት ሰዓት ድረስ አርብ ቀን ነው ማለት ነው። ያን አንድ ቀን እንለዋለን። እዚያ ቀጥሎ ከስድስት ሰዓት ጀምሮ ፀሐይ ጨልሟል ሌሊት ሆኗል በአጠቃላይ ማለት ይቻላል ስድስት ሰዓት እስከ ዘጠኝ ሰዓት ደግሞ ሙሉ ጨለማ ስለነበረ አለም ያንን ሌሊት እንለዋለን ሙሉ ሌሊት አድርገን እንቆጥረዋለን አንድ ቀን ሆነ ማለት ነው ከዚያ እንደገና ከዘጠኝ ሰዓት ጀምሮ እስከ አስራ ሁለት ያለው ደግሞ ቀን ሆኗል አንድ ሙሉ ቀን እንለዋለን ከዚያ አርብ ለቅዳሜ ሌሊት አንድ ሌሊት አለ። ያንን አንድ ቀን የምንለው ይሄንን ሁለት ቀን ይሆናል ማለት ነው። ከዚያ ቅዳሜ ሙሉ ቀን አለ። እሁድ ደግሞ ሙሉ ሌሊት ይቆጠራል። እሁድ ሌሊት ነው ጌታችን የተነሳው። እሱን ስንቆጥረው ሶስት ማል ሶስት ሌሊት የሚሆነው በዚህ ቀመር ነው ማለት ነው። በዚህ አቆጣጠር ሶስት ማል ሶስት ሌሊት ጌታችን በመቃብር አደረ። እሁድ አልፎ ማን ነው ሰንበት የተባለችው? ቅዳሜ። ቅዳሜ ሰንበት አልፋ እሁድ በምትተካበት ጊዜ እነ ማርያም መግደላዊት እነ ዮሳ እነ ሰሎሚ ሽቱ ገዙ። ከመይምጻ ወይቅባ ስጋውን ይቀቡ ዘንድ ወደ መቃብር ለመሄድ ማለት ነው። ይህን ሽቱ መቀባት በአይሁድ ሕግ ስርዓት ልምድ ነው ማለትም፣ የተከበረ ሰው ሲሞት ከሞተ በኋላ ነገስታትም መኳንንትም ነቢያትም ሊሆኑ ይችላሉ። እነኚህ የተከበሩ ሰዎች በሚሞቱበት ጊዜ የተወደደ ሽቱ ተዘጋጅቶ በሞተ በሶስተኛው ቀን ወደ መቃብር ሂዶ ማርከፍከፍ፣ ሽቱን ማፍሰስ ያው ልማዴ አይሁድ ነው። በዚህ ህግ መሰረት ሽቱ የተወደደ ሽቱ ገዝተው ተዘጋጅተው ሊቀቡ ወደ መቃብሩ መሄዳቸውን ነው። ወሆራ ዋንድ ሀጠቀ ሀዊረ ሀበ መቃብር እየተጓዙ አድረው ወደዚያ መገስገሳቸውን፣ ወይም አስር ሰዓት ወይም አስራ አንድ ሰዓትም ብሎ ይተረጉማል። ድሮ ድሮ የሌሊት ጉዞ እረፍት እንደሌላቸው ወደ መቃብሩ ለመሄድ ያለ እረፍት ሲተጉ እንዳደሩ እንደ ጉዞ ይቆጥረዋል። በእሁድ ሰንበት ሶበ ሰረቀ ፀሐይ፣ ፀሐይ በወጣ ጊዜ ይቬላ በቬይናቲቦን መኑ ይከስታ ለእብን ሆተ መቃብር እየተጓዙ በሚሄዱበት ሰዓት ስጋው ላይ ነው ሽቶን ማፍሰስ ያለብን። መቃብሩ ግን ታላቅ ድንጋይ ተከድኖበታል። ያንን ድንጋይ ማን ይከፍት ይመስልልናል ድንጋዩን የሚያገላብጥልን ማን ነው? እያሉ እያወጡ እየወረዱ ወደ መቃብር ጉዞ ማድረጋቸውን ወረዊጾን ረያኻ ሪያሃ ለእብን ሀበ እንኩርኩረት አንኮርኮረት እንኩርኩርት የሚላል አንኮርኮረት የሚላል ድንጋይዋ ተገለባብጥ አገኟት። ወደ ድንጋው ማን ያገላብጥልናል? መቃብሯ ሽቱ ለማርከፍከፍ የግድ ድንጋ ማገለበጥ ያስፈልጋል። ታላቅ ድንጋይ ነው፣ በእኛ አቅም የሚገላበጥ አይደለም። ስለዚህ ማን ነው ያን ድንጋ የሚያገላበጥ እያሉ እየተነጋገሩ ሲሄዱ ግን ድንጋው ተገልብጦ መቃብሩ ተከፍቶ አገኙት። ዋባ ይት ጥቅ በጣም ትልቅ ነበረችና ድንጋዋ ተገላብጥ አገኟት። ወበይቆን ውስጥ መቃብር ረከባ አደ ወሬዛ እንዘይነብር መንገለየማን ወይለብስ አልባሰ ንጹሃ ወደ ንገፃ ወደዚያ በሄዱበት ሰዓት ድንጋው ተገላውጦ ድንጋው ላይ ነጭ ልብስ የለበሰ ጎልማሳ አገኙ ይላል እንግዲህ ሁለቱ ወንጌላውያን ሁለት ነጫጭ የለበሱ ሰዎችን ይላል ሁለቱ ወንጌላውያን ደግሞ አንድ ጎልማሳ ነጭ ልብስ የለበሰ ይላል ነጭ ልብስ መልበሳቸው ወርሃ ትፍሥሕት ነው የደስታ ዘመን ሲሉ ነጭ የደስታ መገለጫ ነው ስለዚህ ጌታችን መነሳቱ ዘመነ ደስታ ነውና የደስታ ዘመን ስለሆነ ነው። እነኛ ጎልማሳም ያልነው ሁለትም ያልናቸው አንድም እንበለው ነጭ ለበስ ሰዎች የተባሉት መላይት ናቸው። መላይት ድንጋዩን አገላብጠው እዚያ ላይ ተቀምጠውበት እንደነበረ መላክ ተቀምጦ አገኙትና ደነገጡ። ወይ የቤልወን መላክ የትደንግጻ መላኩም እንዲህ አላቸው፣ አትደንግጡ ኢየሱሳን ናዝራዊ ዘተሰቅለ የተሰቀለው የናዝሬት ኢየሱስን ትፈልጋላችሁ። ተንሳ ይሃሉ ዘየሰ እንደምትፈልጉም ይላል እናውቃለን። እሱ ተነስቷል፣ በዚህ የለም። ናሁ መካኑ ሀበ ተቀብረ እነሆ የተቀበረበት መቃብሩ ይሄው ነው። እኛ ድንጋውን ከማገላበጣችን በፊት እሱ ቀድሞ ተነስቷል። በጣም የሚገርመው ነገር የጌታችን ትንሳኤ ለየት የሚያደርገው ድንጋውን መልአክ መጥቶ ከማገለባበጡ በፊት ወይም ከመቃብሩ አፍ ከማንሳቱ በፊት ጌታችን መነሳቱ ነው። ሊቃውንትም ሲናገሩ ምንድነው ያሉት? በከመ እያረሃው ማየተመ ድንግልናሃን ለወላዲቱ በልደቱ ከማሁ እያረሃው ማየተመ መቃብር ሁ በትንሳኤሁ እመቤታችን ስትወልደው በድንግልና ተጽ በድንግልና ሲወልደድ ማየተመ ድንግልናዋን እንዳልፈታው እንዲሁም ደግሞ መቃብሩ ተነሳ ስንል መቃብሩ ሳይከፍት ተነስቷል ነው። እንደውም ሰላም ለፍልሰተ ስጋኪ ሊቃውንትም በዚህ መልካም ፍልሰታ የመቤታችን ላይ በደንብ ገልፀውታል። እንደው ስቡሃ ዘተሰባ የሚለው አንቀጸ መቃብር እንዘ ያሪሁ አንቀጸ መቃብር ዝጓ፣ የተዘጋ መቃብርን ሳይከፍት እንደተነሳ የአንቺንም ማኅፀን ሳይከፍት ከአንቺ እንደተወለደ መቃብሩንም እንደዚሁ ሳይከፍተው ከአንቺ ከመቃብር ሳይከፍት በተዘጋ መቃብር ተነሳ ብለው አንዱ የሚደነቅበትን ሳይሆን በተዘጋ መቃብሩ ማለ ድንጋ አገላበጠ መልአክ ሲባል ለክርስቶስ አይደለም። ክርስቶስ ከተነሳ በኋላ ነው ድንጋውን ያገላበጠው። መቃብሩ ግን ባዶ ነበረ። አትፍሩ እነሳለሁ እንዳለ እንዲያለ ተነሷል፣ በዚህ የለም ብሎ መልአኩ ለሴቶች መስበኩን ነው። ወባይቱ ሁራ ወንግራሆም ሆሙ ላርዳይ ሁም ሄዱና ለተማሪዎቹ ንገሯቸው። ለጴጥሮስ ለጴጥሮስም ነገሩት። ከመይቀድሞም ገሊላ አስቀድሞ በገሊላ ቀድማቸዋለው እንዲያለ ቅድማቸዋል። ወበየ ወበዘ ከመዝ ኢቪሎሙ ወፃ እምነ መቃብር ወጎያ እስማ ሐዞን ራዕድ ወደንገፃ ወይነገራ ወይ ነገራ ወይ ለመኑሂ እስመ ፈራ ኩሎን ሐዞን። እነሆ ፍራት ይዟቸው ተጨንቀው ለማንም ሳይናገሩ ደንግጠው ተነስተው እነሱም መንገዳቸውን መቀጠላቸውን መገስገሳቸውን ነው። ለጴጥሮስ ወለሊያሁ ፈጽሞን ነጊረ አስተራይ ወሙ እምድረ ተንሳ ሙታን ለሁሉም ከነገራቸው በኋላ ጌታችን ከሙታን ተለይቶ ከተነሳ በኋላ ለጴጥሮስና ለሴቶችም ለሐዋርያትም ለሁሉም መገለጹን ነው። ወፈን ወሙ ይስብኩ ምስራቅ ቀጽራይ እስከነ አረብ ከምድር ዳርቻ እስከ ምድር መጨረሻ ማለትም ከምስራቅ እስከ ምዕራብ ከአራቱ ማዕዘን ወንጌል እንዲሰብኩ ነገራቸው። ለኩሉ ፍጥረት ለፍጥረት ሁሉ በወንጌል ቅዱስ ዘይማስል ለሕይወት ዘላለም በማያልፍ ዘላለማዊ በሆነ በወንጌል ሁሉ ያምኑ ዘንድ ወንጌል ለዓለም ሁሉ እንዲሰብኩ ነገራቸው። ወተን በጽባሕ በቡድ ሰንበት አስተርያ ቅድመ ለማርያም መግደላዊት እንተምኒሃው ፀ ሰባት አጋንንተ በተነሳ ጊዜ ለመጀመሪያ ለሷ ለማርያም መግደላዊት ሰባት አጋንንተ ላወጣላት ማለትም የተለያየ መንፈስ ያለ መንፈሰ ዝሙት መንፈሰ ትዝፍት መንፈሰ የምዝር ጌጥ የተለያየ ነገር ሰባት አይነት የበደል የሚያሰሩ አጋንንት አድሮባት ስለነበረ ያን ሁሉ አንጽቶ ቀድሷት ከዚያ ነፃ አውጥቷት ነበርና ሰባት የአጋንንት መንፈስን ያስወጣላት ማርያም መግደላዊት መጀመሪያ ለሷ እንደተገለጠላት ነው የሚ ሚነግረን ወይት ያዊራ ዜናወቶም ለእለ ምስሌሁም ሀለው ቀድሞ እንዘ ሀለውም ይላው ወይበክዩ ለሚያለቅሱት ሁሉ ከእሱም ጋር ለነበሩ ከእሷም ጋር ለነበሩ ሂዳ ጌታችን መነሳቱን እሷ ማወጇል መናገሯል። ሶበሰሙ ከማስተሪያ ወህያ ውእቱ ወይም ንዋም ወምዝ አስተራይ ወሙ ለክልቱ እምኔሆሙ መጀመሪያ ለእሷ ነገሯት አላመኗትም ነበረ። ሌሎችም ለሁለቱ ተገለጠላቸው። ወበካል ራእይን ዘይሀውሩ ሀቅለ ወደ በረሃ በኋላ በሚሄዱበት ጊዜ ወሆሩ ሙንቲ ወይዝየሉ ለቢጾሙ ለጓደኞቻቸው ሊነግሩ እነሱም ሄዱ። እነሱንም አልተቀበሏቸውም። ወእምድኅረዝ ካዕበ እንዘ ይረፍቁ አሠርቱ ወአሐዱ አስተርአዮሙ አስራ አንዱ ተቀምጠው ሳለ ከይሁዳ ውጭ ማለት ነው ያሉትን ለእነሱም ዳግመኛ ተገለጠላቸው። ወገሠጾሙ በእንተ ህጸተ አሚኖቶሙ ስለ ልባቸው አለማመን ገሰጻቸው። ሁሉም ተራ በተራ ሲትገለጽላቸው አላመኑበትም። በአንድ ላይ አስራ አንዱ ግን ባሉበት ተሰብስበው ባሉበት ከሴቶች ጋር ለእነሱ ተገለጠና መገለጽ ብቻ አይደለም ገሰጻቸው፣ ስለ ልባቸው ጽናት፣ ስለ አለማመናቸው፣ ስለ እነሱ በደንብ አድርጎ እነሱን ከገሰጻቸው በኋላ ወይ ቤሎም ምሁሩ ውስተ ሁሉ ዓለም ወስቡኩ ወንጌለ ለሁሉ ፍጥረት። ከዚህም በኋላ ተነሱና በዓለም ሁሉ ስበኩ። እስካሁን ድረስ ታምር እያደረገ አትናገሩ አትናገሩ እያለ ይሰብካቸው ነበር። አሁን ግን ከዚህ ላይ የመጨረሻው ስለሆነ ፈቃድ ሰጠና ይህንን ሁሉ ድንቅ ሥራዬን ከልደት እስከ እርገት ድረስ ያለውን ነገር ከዚህ በኋላ ለዓለም ስበኩ፣ እስከ ትንሣኤ ያለውን ያደረጉትን የማዳን ስራ ይህንን ሥራዬን ግለጹ ለዓለም ብሎ ለዓለም ለፍጥረት ሁሉ መስበክ እንዲያለባቸው ወንጌል መናገሩን ዘአምነ ወዘ ተጠምቀ ይድህን፣ ያመነ የተጠመቀ ይድናል። ማመን መጠመቅ መሰረታዊ ትምህርት ነው። ቀድማችሁ እናስተምሩ ማመን መጠመቅ ግዴታ ነው ለመዳን የመዳን በሩ መጠመቅና ማመን ነው። ይህ ከሌለ ሌላ ሁሉ ከንቱ እንዳይሆንባችሁ ስራ ከእምነት ጋር መኖር እንዳለበት ለዚህም ደግሞ በሩ መክፈሻው ደግሞ የጽድቅ በሩ የመጀመሪያው የጽድቅ ስራ ሁሉ በሩ ጥምቀት እንደሆነ እምነት ከጥምቀት ተዋህደው እነኝህ መኖር እንዳለባቸው እነኝህን ያደረገ ይድናል። ዘይ አምነ ወዘይ ተጠምቀ ይደየን ወይም ይደየን፣ ይፈረድበታል ያላመነና ያልተጠመቀ ብሎ ይህንን ለዓለም ሁሉ መስበክ እንዳለባቸው በዝርዝር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከትንሳኤው በኋላ ያለውን ተአምርና ድንቅ ስራውን እንዲሁም ደግሞ ማድረግ ያለባቸውን ዘላለማዊ አዋጅ ለዓለም ሁሉ የተሰጠውን የምስራች ወንጌልን ከመስበክ ቸል እንዳይሉና ለዓለም የተሰጡ ዓላማው ተልኳቸው የተጠሩበት ጥሪ ይሄ እንደሆነ ለሐዋርያት አባቶቻችን ያስተማረበት ሁኔታ እንመለከታለን። መጨረሻው ጌታችን አምላካችን ላይታችን ኢየሱስ ክርስቶስ እርገቱ ነው። ከትንሣኤ በኋላ የሚጠበቀው እርገት ነው። እንግዲህ ተጸነሰ ብለን ተወለደ እንደቀጠለ እንደገናም ተነሳ ብለን አረገ ግድ ስለሆነ ስለ እርገቱ ይነግረናል። ወዚ ነሰ ኢየሱስ እምድረ ተናገሮ አርገ ውስተ ሰማይ ወነበረ በየማነ እግዚአብሔር አቡሁም። ይህንም ሁሉ ከነገራቸው በኋላ ለዓለም እንዲሰብኩ እንዲያስተምሩ ከነገራቸው በኋላ ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ፣ በከበረ በአባቱ ቀኝ ተቀመጠ። ማለትም በሪናው ቀድሞም የተካከለ ነው የበለጠም ደግሞ በጎላ በተረዳ በለበሰው ስጋ ደመናትን እንደ የግርቱቤ አድርጎ ነፋሳትን እንደ መሰላል እየረገጠ አውታረ ነፋሳትን ማዕረገ መላእክትን እንደ ጫማ ተጫምቶ በክብር ሰማይ ሰማያት ማድረጉና በከበረ በአብ ቀኝ ዘላለማዊ ገዥነቱ እንዳለ ከአብና ከመንፈስ ቅዱስ ጋር በአንድ ፈቃድ በአንድ ሥልጣን በአንድ አገዛዝ መቀጠሉን ይነግረናል። ማወፅ ኦሙ ሙንቱ ሰበኩም በኩልህ ሰበኩና በሁሉም እነሱ ሰበኩ እንዘግዚ ይረድ ጌታ እየረዳቸው ወቃሉ ያጸን ቃሉ እያጸናቸው በተአምር ዘይተሉ ተአምራት በተከታታይ ተአምር እየተደረገላቸው ማስተማር ጀመሩ። መላ ጽፈተ ብስራቱ ለማርቆስ ወንጌላዊ የወንጌላዊ ከሰብዓ አርድእት አንዱ የሆነ የማርቆስ ወንጌል ተፈጸመ ተካተተ። ወኮነ ዘጽሐፎ በሀገረ ሮሜ የጻፈበት ሀገር ሮም ነው። በሮም ሀገር ነው የጻፈው። በልሳን አፍረንጊ የጻፈበት ቋንቋ ደግሞ አፍረንጊ ይባላል። እምድረ እርገቱ ለዚህ በስጋ ውስተ ሰማይ በአስርቱ ወአሐዱ ዓመት የተጻፈበት ዘመን ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባረገ በአስራ አንደኛው ዓመት ነው። ወበአርባይቱ ዓመተ መንግስቱ ለቀላውዲዎስ ቄሳር ቀላውዲዎስ ቄሳር በነገሰ በአርባ ዓመት ጌታችን ኢየሱስ ክርስቶስ ባረገ በአስራ አንደኛው ዓመት አፍረንጊ በሚባል ቋንቋ በሮም ሀገር ማርቆስ የተባለው ከሰባ ሁለቱ ተማሪዎች አንዱ የጻፈው የጌታችን የአምላካችን የመድኃኒታችን የክርስቶስ ድንቅ ስራና ለዓለም የተሰጠ ልዩ የሆነ የምስራች ወንጌል ደረሰ ተፈጸመ በማለት ያጠቃልላል። እንግዲህ የመከረን የገሰፀን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየ።